ምናአሚ የሆነ እንደ ታሪክ ይዘን መጥተናል። ስደት ላይ የኖረች እህታችን ነች። አሁን ላይ ኢትዮ ነች ግን ታሪኳ ለእኛ በጣም ጠቃሚ ነው። ምንድነው የሚባለው መሰላችሁ ብስል ከጎረቤቱ ሞኝ፣ ከራሱ ብስል ከጎረቤቱ የሚባል አባባል አለና እኛም ከእንደነዚህ አይነት እህቶቻችን ታሪክ ለንማር ግድ ይለናል። መማሩ መስማቱ ብቻም ሳይሆን መተግበር አለብን። ይሄን ቪዲዮ ሙላዝም ማየት ስልካችሁን ከፍታችሁ በኤልፎን አድርጋችሁ ማዳመጥ ትችላላችሁ። የሚታየ ነገር የለውም ያን ያክል አካባቢ የሚያስጎበኝ ነበር አካባቢያችንን እንጂ የሚታየ የለውም። ነገር ግን ድምፁን ማለት የታሪኩ ይጠቅመናል ብላችሁ ካሰባችሁ በኤልፎን አድርጋችሁ ስራ እየሰራችሁ ታዳምጡ ትችላላችሁ። ሶ ወደ ታሪኩ እንግባ አስኪ፣ ሉሉ ጀመሪው ልጅቷ ምን ነበር ታሪኮ? እና አንዲት የሆነች ልጅ ነበረች እና እዛ ሀገር አስራ ምናምን ወዲ ሀያ ምናምን ሀገር ገብታ ነው ወዲ ሀያ ምናምን አመት ገብታ ነው ወደ ኢትዮጵያ የገባችሁ። እና እዛ ስገባ እኔ ሀያ አመት የሚሆን ሰርታለች እዚህ ሀገር ሽፍቲ በአርባ አመቷ ነው በአፎን በሰላሳ አመቷ ነው ኢትዮጵያ የገባችሁ እና እዛ ታውቃላችሁ የሴት ልጅ እድሜ ያኔ በጣም ነው ገዲብ ያለው። ምንም እንትን ቢል በተለይ እዚህ ስራ ስንሰራ ያኔ ከባድ ነገር ምናምን ትናነሳ ምናምን የመውለድ እንትናችን ራሱ በጣም ነው ዝቅ የሚለው። ያኔ አገራችን እንዲ ሀገራችን ወደዚ ሀገር ኑሮ ኢትዮጵያ የገቡ ልጆች አብዛኛውን ልጃቸውን እንትንልባቸዋል። ቢያረግዙ ራሱ በጣም የሚጨረግፈው ጽንሱ ይበዛል ማለት ነው። እና እዚ አንቦባ እናነሳለን፣ ካርቶን ውሃ እናነሳለን። ያኔ ብዙ ከባድ ነገር እኔ እዚህ ንትና ስሰራ ማለት ነው። እንዘለሽ እዚ የሆነ ቦታ ስሰራ ሙከይፍ ሙተከየፍ ሙከየፍ ይሄ ንትኖ ሙከይፍ ማለት ነው። ልጆ አይችለውም። ና ያንሻል ይሄንን ኖርማል ሙከይፍ ነው። ለረዥሙ ኖርማል ሙከይፍ የሀያ አመት ልጅ አለ እና ብዙ ፈርሻ የሆነ ነገር ምናምን እናጥባለን። በተለይ እኔ እዚህ ቤት ወላ በቅስም ብላ ጎዳኝ ነበር። እዛኛው ቤት እያለን እነዚህ ሰዎች አልሞያ እያለን እንግዳ ሲመጣ ስልችት ያልኩት እንግዳ ነው። ሁሌ ደቢሃ ሁሌ ደቢሃ ነው። በተለይ የደቢሃው እንትን ለማንሳት አሁን ትናንትና እንትኑ ፈርሻ በጣም ከባባድ ነው ያለው። እዚህማ ደህና ፈርሻ ማገላበጥ የለም እና ያኔ ብዙ እንትን ምንለው እንጎዳለን። የምንጎዳው ውስጣችን ነው የሚጎዳ። ውስጣችን ሰላም አይኖረውም፣ እንትን አይኖረውም፣ ሀሳብ ጭንቀት አለ። እኔ አረብ ሀገር ያለውን ኑሮ አብዛኛዎቹ የምናውቀው ነው ማለት ነው። ምንም ምን እየታመምን ነው ደህና ነን የምንለው። ሀታ ፎቶ የድሮ ፎቶችን ነው የምንልከው፣ ምር ያለብን በፊልተር እንልክና ውስጣችን ግን ጤነኛ እኮ አይደለም። ሀታ ፊታችን ብጉር ምናምን ጥብስብስ ብሎ ነገር ግን አምሮብኛል እንላለን። እያስመሰለ ነው የምንኖረውና በእነሱ ልንማር ግድ ይላለሽ። ይቺ ልጅ ከዚያስ በሰላሳ አመቷ ኢትዮጵያ ገባች። እዚህ ሀገር ስትኖር ልጅ ትዳር፣ ልጅ አላደረ እንትን አልሞከረችማ። ትዳርማ አላገባች፣ ልጅማ አላገባች፣ ልጅማ አልወለደች። ሽፍቶ ብዙዎቻችን ስልክ ነው ዘመድ እያልን ስልካችን ላይ ብቻ እንሸወዳለን። አንዴ በቲክቶክ አንዴ በዩቲዩብ በቃ ወይ ቃ ማጠቢያ እያል እንትንላለን። ከዚያው ከዚያው ብዙም ባል እንትን አይለንም። ግን እዚህ ጋር ባል ማማር አለማማር ሳይሆን በጊዜያችን ሴት ልጆች ነን ቀልድ መቀለድ የለብንም። ጊዜ ውድ ነው፣ ጊዜ ወርቅ ነው ለተጠቀምበት ሰው አለወቅም። ያው አለመምሻሻልን ጊዜ እንትን ስለማለት ነው። ሀታ ዝም ብለው ለመውለድ እንኳ የሆነ ሰው ያኔ መምረጥ ያለ ነው ግን በጣም ነው እንትን ወይ ወላሂ አትምረጡ፣ ዝምብላችሁ አግብታችሁ ወለዱ ነው የሚል ልጅ ነበረ። አትምረጡ፣ ዝምብላችሁ አግቡ ሳይሆን ያኔ ወንዶቹ አብዛኛውን አሁን ስድስት ላይ ያለ ነው። አንድ እንዲ ሰዎች ናቸው የሚገኙት ሳ ጥሩሳ ሁሎ አብዛኛው የአረብ ሀገር ሴቶች ራሳቸው ናቸው ልጃቸው ነው የሚያሳድጉት። ሲንግል ያኒ እንትን ተፋቱ ማልተፋት ተባላቸው ጋር እዛ ሀገር ሰርቶ እሱ አይረዳም አሉ እኮ አንዳንዶች አንዳንድ ወንድሞች አሉ። እንሻላ ቤታቸውን ቀጥ አድርጋ ያዙ እንትን ያለ ያኒ ራሳችሁን ኃላፊነታችሁን ራሳችሁ ሰርታችሁ ራሳችሁን እንትን ብላችሁ የሆነ ሰው አግብታችሁ ራሳችሁ ያኒ ወልዲው ስንት የሚያሳድጉ ልጆች አሉ። በመውለድ ብቻ እንትን የሚል አሉ። የሆነ የሚያገቡ ማለት ነው ለልጅ ብለው የሚያገቡ አሉ። ለልጅ ብለው የሚያገቡ ልጆች አሉ። እኔ እነሱን አደንቃቸዋለሁ። ነገር ግን መበታተኑን ባሌው መበታተኑን እንትን ባትይውም ያኔ ከሚያልፈሽ ጊዜ ጊዜ ከሚያልፈሽ ልጅ የትም

ልጅ ያኔ ምንም እንትን ቢልሽ መጥፎ ልጆች እኮ ይኖራሉ፣ ግን ያላባት የራሴን ስጭ ቢሉኝ አልሰጥም። እንደ እንኳን ያሳደገ እናት አባት ይቅርና እናት አባት መሆኑ አዶኖ ኔ እና ልጅ ያስፈልጋል። ልክ እኛ እንደ ራሳችን ነው። እኔ አሁን እንዴ ነው ለእናት አባቶች ያለኝ ቦታ ልክ እንደዛ ልጅም ያው ያስፈልጋልና፣ ጊዜያችን እንጠቀምበት። አሁን ይህች ልጅ ምንድን ነው የሆነችው? በሰላሳ አመቷ ኢትዮ ገባች። ኢትዮ ከገባን በኋላ ታውቃላችሁ ከሳውዲ ነው የመጣችሁ ሲባል ው ምን አላት ብሎ ይረባረባሉ። ባል መጣ አገባች፣ ማሻላ የመጀመሪያውን አመት በፍቅር ኖሩ። ሁለተኛ አመት ላይ ግን ግጭ ግጭ ተፈጠረ። ግጭ ግጭ ነው የሚባለው ጸብ ማለት ነው። ካልወለድ ሽላታል እሷ ደግሞ ቤት ታምጠው ይሄን ልጅ ተጎድታለች፣ በጣም ተጎድታለች። ቤት ይምጣ ተጣሉ። ካልወለድሽ አልፈልገሽም ብሎ እስከ መለያየት ደረሱ ማለት ነው። ይቺ ልጅ ቤት አላት፣ ሁሉ ነገር አላት አሟልታን የገባችሁ ሁሉንም ነገር ምንም የሚገልባትና የሚቸግራት ነገር የለም። አላት ገንዘብ፣ ግን ገንዘብ ደስተኛ ሊያረጋት አልቻለም። ቤቱም እንደዛው። ሁለተኛ ማገባች አየችው። አሁንም ልትወልድ አልቻለችም። ሁለተኛውም ተደያየች ማለት ነው እና ጊዜዋን መመለስ አሁን ስንጠይቃት ጊዜዋን ምን አለ ጊዜ ቢመለስ መመለስ ብችል ጊዜን፣ እድሜን ጊዜ ወርቅ ነው ተጠቀሙበት፣ ነው እያለችን ያለችው። ሶ እኛ በተለይ አዲሶች፣ አሁን በጠለ የምትመጡ ልጆች፣ እኛም ቢሆን አሁን አረጀን ቆየን፣ ሳናስበው ይሄን አደረግን ሳናል ብዙ ጊዜ ጎበዝ ቤተሰቦች፣ ጠንካራ የሆኑ ቤተሰብ ሲኖረን እድሜያችንን ሳንፈጅ ቶሎ ወደ አላማችን እናሳክተን እንድንገባ ቶሎ መስመር እንድንይዝ ያደርጉናል። ግን እኛም አበረታች ያስፈልገናል። ጠንካራ ቤተሰብ የሚያጠነክረን ሙሽ ላኪ ይሄን አርጊ ይሄን አርጊ እያለ እንትን የሚል ምን አድርገሽ አሁንማ እምትመጪው ምናምን የሚል ሳይሆን የሚያጠነክር ቤተሰብ ከጎናችን ሲሆኑ እንድምን በሉት ቤተሰብ እኛም ይበልጥ እንጠነክራለን። እኔ ምን እንደምላለው ከምችልች ህይወቷ በጣም ነው የሚያሳዝነው። አሁን ላይ ያማታል፣ ልጅ አልወለደችም፣ ቤት አላት፣ ብቻዋን ነው የምትኖረው። ግን ደስተኛ አልሆነችም። ልጅ መውለድ አልቻለችማ። አሁንም አላት እድሜ ልጅ የመውለድ ወላኪን እየመጣ አይደለም፣ ተጎድታለች በጣም። ሕክምና ሞክራለች በጣም ግን እየሆነ አይደለም እና እህቶቼ እሷን አላህ ይሁናት። ዱአ አድርጉላት። ነገር ግን እኛ በተለይ አዲስ ሰዎች ሰራ ሰራ አድርጋችሁ ራሳችሁን ጠብቃችሁ ሰርታችሁ ወደ ሀገራችሁ ለመሄድ ሞክሩ። እዚህም ቢሆን ያው ስደት ላይ አግብቶ መውለድን ባልመክርም፣ ነገር ግን ቶሎ ራሳችን ለመጠቃት እንሞክር ይሻላል። ይሻላል ማለት አሁን እኛ በመጣንበት ሰዓት ሽስ ነው ዜና ወልድ ኑሮ ወልድ የወለዱ ልጆችሁን አንድ ስድስት ዓመት የዘጠኝ ዓመት ልጅ እናደርጋለን። እኩል ነን። የኑሮ ሁኔታችን ራሱ ምንም ፈርቅ የለውም። የኑሮ መሰለን ኢትዮጵያ የሆነ ነገር ታረገች እሷም ነገር አድርጋለ። አላህ ሐቢብቲ አላህ ሲያስጠቅምሽ ነው እንጂ እዚህ ጋ ስለወለድ፣ እንደውም ልጅ በረከት ነው። ወላሂ እንትን ይዞልሽ የሚመጣው ልጅ። ስለወለዱ እንደዚህ የሆነ ችግር ይመጣል ሳይሆን፣ እንትና ያኔ ልጅ የራሱን እንትን ይዞት ይመጣል። የራሱን ሪዝቅ ይዞ ነው ይዞ የሚመጣው። እና በራሳችሁ ያንን ሰው አትተማመኑ። በራሳችሁ ጠንክራችሁ ሰርታችሁ ከአላህ በታች ከሌ እንትን ይለኛል ከሌ ምናምን